እሷ ታስቃለች። ስቲ እንደው ሳጠፍቶባቸው የእኔ እና አንቺን ቪዲዮ ገርበው ገርበው አልቆባቸው እንኳን ቢያዋት እሷ አሁን ታስቃለች። ምኗ ነው የሚያስቀው? የገዛ ጓደኛዋን ባል የቀማች ወጠጤ ምኗ ነው የሚያስቀው? ታሪኳት የዘንድ ልሂድ። እሺ ሮሚዬ፣ አሁን ንገሪኝ፣ እሷ ላይ እንትን ትይባታለሽ

ሮሚ እንዴት ነው በቃ ትመቸኛለች፣ እግዚአብሔር እንዴት ትመቸኛለች። በቃ ከኔ ጋር ሙድ ጋር ምናም ቴዳጅ አንደኛ፣ ደግሞ እኔ ደግሞ ስጠቃ የቆመችልኝ ሰው ናት። ከሌሎቹ ጋር ያላሽቃበጠች፣ ምን ያላለች የቆመችልኝ ሰው ናት። በዛ እኔ

ወዳቸው ሰዎች ናቸው። የሚያጠቁኝ ብቻ ቪዲዮው አላልኩም። የሆነ ነገር ብቻቸው ሰው ነው የሚያጠቁኝ ጠጅ ቤት የመሰለ ምን ሆነ ነው አውራ ብቻው ሰው ሁሉ አንድ ተንኮል ሲሰራብኝ ካገኘሁ ግን ምናምን ባልሽ፣ ታዲያ በጣም አቃት አለው ጓደኛዬ ልጅ ብሎ ነበር።

እንደ እንደ እናንተ በጣም ጫውታ ምትችለች ነች፣ ግን እንዴት ሆናችሁ እንዳልተገባባቸው ብቻ። ከብዙ ሰው ጋር ተግባቢ ነች። እሷ አውርታ ፎግራ ስቀታቃለ በጣም ነው ስለምትለኝ ዝም ብለህ እነሱ ሙቸው ነው እግዚአብሔር የዘገላቸውሱሁሉ እያያ አስወጥተሽ አዲስን አስቀምጠሽ አሰማሻት። እ ሙድ እያዘች ነበር። ዛሬ አምስት አመት ባሌን ቀማሽን ነው ሚዲያ ላይ ሶሻል ሚዲያ ላይ ትምህርት ሊቀስሙ ነው ወጥቼ ሌላ አይደለም ሮማን እና ቤታዩ ተጣሉ በማን አትሉም በሰወሬ ወይኒ ሶስት ሺህ አምስት መቶ ምናምን ሰው ቁጭ ብሎ ይከታተላቸዋል ከዛ ሳያቸው ሳያቸው ንግግራቸው ደስ ይላል እና ያው እየታረቁ ነው አስታራቂው ደግሞ ኩማ ነው ከዛ ምን አሰብኩ መሰላችሁ እኔ እዚህ ቁጭ ብዬ ላይክ ታብ ለምን ዝም ብዬ አደርጋለሁኝ? ስለዚህ ቪዲዮ ልቅዳቸውና እኔም ልሸቅልባቸው ብዬ ሀሳብ አመነጨሁ ማለት ነው። ስለዚህ ወደ ዩቱብ ጃቸው መጣሁ እና ወዶች፣ ላይክ ሽር፣ ሰብስክራይብ አድርጉኝ። እስኪ እውነት እኔ ሚለፍልኝ ላግኝ ገንዘብ እስኪ ይለፍልኝና ልውጣ፣ እንደው ልውጣ፣ ልውጣ፣ ልውጣ፣ አውጡኝ። እንዳታልፉ፣ ሰብስክራይብ አድርጉ። ምንም እኳ አይከፍልበትም። የምትከፍሉበት ከሆነ አታድርጉኝ፣ በቃ አድርጉኝ። እሺ አድርጉኝ ሲያስቀምጥ ሲከፈልኝ ደግሞ ተከፈሌን ብዬ ነግራችኋለሁ። እና ለማንኛውም ኩማ ለሮማን እንደወለላት እና ነይ ቤታ እያለቀሰች ነው እንግዲህ አስቡት፣ ቤታ እያለቀሰች ከሮማን ጋር ካልታረኩ ብላ እያለች ስታለቀስ እኮ ታየኝ። ከዛ ቤታዩ እያለቀሰች ነው ነይ ላይቭ ላይ ብሎ ጎትቶ ሮማንን አመጣ ትላችኋለ። ቆይ ቪዲዮን ጨርሰው ለማንኛውም ናት ኦርቶዶክስ እኮ እየሰማሁሽ ነበረ፣ ጌታ እየሰማሁሽ ነበረ ው ሮሚ ሙች መድንያ ለምን ላሰብድ እንቻላለው? እግዚአብሔር ምስክሬ ነው። እኔ በጣም እንደምሰል በይ ሮማም ሙች አልዋሽም። አንቺ ትንሽ ሮሚ እኔን አትጠይቂም ሌላ ሰው ነው ባለፈው፣ እንደዚህ እግዚአብሔር ምስክሬ ነው። ነገር ለማውራት ካዳመጥሽኝ እኔ እወድሻለሁ ማንንም ሰው እንደዚህ አም ጥንትን በሉ አውሩ ምናምን ብዬ አላቅም። ስለምወድሽ ለእኔም ደግሞ ስለምትወጂ ለእኔ ክብር አለ። ሰው በትን ባላለ ሰዓት ለእኔ ቆመሽልኛል ፕሮፋይልሽ እስከ መቀየር ድረስ። በእውነት በጣም ወድሻለሁ። ግን እውነት ለመናገር እሷ መስደቧን አንቺን አላየውም። እግዚአብሔር ምስክሬ ነው። እቺ ማና የምትባለው አዲስ አስገቧት፣ ሀናን አስገቢያ ስትልሽ እኔ ደግሞ ተከተልኩኝና እንዴ ለቀ ሀና የአዲስ አበባ ልጅ ናት፣ አንችም የአዲስ አበባ ልጅ ነች በሚል ነው እግዚአብሔር እናስገባ ያለው። ከዛ ማንነት ሀና ስቴ ስሟን ሰርች አድርጌ ፎሎ ሉ እኳ ታደርገኝ፣ ስሟን ሰርች አድርጌ ሳመጣ የአንቺ ፎቶ ሪከርድ የሚያደርጉ ሰዎች ይሉን የአንቺን ፎቶ የለጠፉበት አለ። ከዛ ዛሬ ምን ሰማው፣ ያንን እንኳን ቪዲዮ አላየው። ዛሬ ምን ሰማው ለምን እንደሰደበጅሽ። የአዲስ አበባ ልጆች ይጠጣላችሁ። ናምሰካ በዚሁ አጋጣሚ የገረመኝን ነገር ልንገራችሁ። እግዚአብሔርን ቤታዮ በዚህ ልክ መቀየሯ በጣም ነው የገረመኝ፣ በጣም ያው በፊት የምታውቋት ታውቃታላችሁ። በጣም ነው የምትናገረው፣ ቪዲዮ ትሰራለች። አንድ ሰው በቃ ከተናገራት ስለ አማራ መጥፎ ነገር ከተናገረ የምትወደውን ሰው ከተናገሩባት ማለት ነው። ቀኑ ሙሉ ቀኑ ሙሉ ቲክቶክ ላይ ነበር የምትውለው፣ ዩቱብም አልነበራትም በዛን ሰዓት ማለት ነው። ቀኑ ሙሉ ቪዲዮ ትሰራ ትሰራና ትፖስታለች። ከዛ ላይቭ ላይ ገብታ የእሷ የምትላቸውን ሰዎች እያስገባች በስማ በጣም ነበር የምትናገረው። በጣም ማለት ነው። እና እንደዚህ እኔ ተቀይራ በማየቴ በጣም የገረመ። እንግዲህ በጣም ስትቀይር ደግሞ ታውቃላችሁ፣ በጣም ብዙ ቤተሰብ አፈራች። በጣም ሰው በጣም ነው የሚወዳት። እንኳንስ እንኳን አማራ ይቅርና ሌሎቹ ብሄር ብሄረሰቦቹ ራሱ በጣም ነው የሚወዷትና የሚከታተሏት። እግዚአብሔርን ግርም ምን ያለኝ ከዛ በቃ በስርዓት ጌም ትጫወታለች፣ ያው ታገኛለች ምናምን ሰዎች ይወዷታል ምናምን ነገር እና የሰው ልጅ ይቀየራል። ግን እንትና ይሄ ራሱ ኩማ ማለት ነው። ወይኔ በፊት ከቤታዮ ጋር በጣም ነበር የሚሰዳደቡት በጣም ይነጋገሩ ነበረ። እሷ አማራን ወክላ ኩማ ደግሞ ኦሮሞን ወክሎ ያው ሰው ህዝብ ወክሏቸው ሳይሆን ራሳቸው በራሳቸው ማለት ነው። እና የሚመላለሱት መልስ ምናምን በጣም ነበርን የሚገርመኝ እና አሁን ሁለቱ ታርቀው እንግዲህ ሰዎች በጣም ነው የሚዋደዱት። በጣም ባለፈው ራሱ በቃ ብር ፈልጋለሁ ቸግሮኛል፣ ምናምን ብሎ ለመጀመሪያ መጀመሪያ የተናገረው ለቤቴ ነው፣ ለቤታ ነው። እና እኔ በጣም ነው የገረመኝ የሁለቱ መቀየር ማለት ነው። የሁለቱ መቀየር አይገርማችሁም? እውነት በእርግጥ

አይ ሮሚ አይ ሮሚ አሁን በዚህ ሁኔታ ጋይ ሁሉም ብት ብት እያደረግን በዚህ ሁኔታ እንዴት ነው የምንቀጥለው? አሁን ኩማ የእውነት የተጣላ መስሎት የኔ ጌታ ሊያስታርቅ እንደሚላ በላቦት አሁን ቀን ነው ከቦስ ተነጋግር የተጣላ ነው አረበር ማንን ነው ሁለታችሁ በጣም ነው የምደብሉት። ለምን የቲክቶክ ጣሊያ በምን ሞቅ ደመቅ ይበል። ቤታዮ እያለቀሰች ነው።

ቤታዬ ኩማን ጊፍት ቁጥር ስታረጊ ነበር። አይ ግን ቤታ፣ እውነት ለመናገር ኩማዬ እግዚአብሔርን ይሄ በስተደዋውለን ያልኩሽ እቴ ነው። የምር ያናደደችን ቤታዬ፣ የቀለድኩ አይደል፣ የምር ነው ያናደደችን ክርስቶስን ይሄ አውቀን ነው አውቀን ነው ምናምን ያለው ይሄ ፒፕሉን ልናወዛግበው ነው። የምር ነው አናዳኝ የተጣለው ሮሚ። ግን ስንጣላ ቤታዮን ስለምወዳት ነው ስለምትወደኝ፣ ይችን ልጅ እያወቀች ለምን አስገባቻት ብዬ ነው እንጂ እኔ ቤታዮን እንደማተሯት ምንም ብታረግ ምጠላት ልጅ አልለችም። በቤታዮ አልደራደርም። እግዚአብሔርን እዚህ ቲክቶክ ላይ ከማውቀው ሰው ከሴቶቹ ቤታዮን መማርን የሚነካ ቤታዮ ነው። የራሴ የሆኑ ፌቨሬት የምላቸው ምንም ነገር ቢፈጠር የማልክዳቸው የራሴ ልጆች አሉ። በቤታዮው ቀልዳላት አሁን ሁለታችሁ። ሰውዬው ደግሞ ነው ከዲቦራ ጋር ታርቀናል ነው ጸቡ። ሮሚ ጌምን እንጫወት እኮ ከእሷ ጋር እኔ እና እንጂ፣ ለምን አንጫወት? ምን እንደውም እሷ ትቻል። አዎ ዲቦራን አስገባል፣ ተጣላ አሟት፣ አሟት፣ ጉንፋን ይዟት አሟት፣ ተኝታለች። ሮሚ የለችም። እንዲ እኔ እኔ እናት እኔ ውይ እኔ እናት እና ጌም ጌምን አስታወቅ ስል ቤታ ሮሚ ከእንትና ጋር ተታርቃችኋል? እንደ እኔ ሳላቅ ከአሁን ከዲቦራ ጋር መች ትጣላለ? እኔ ጦርነት የነበረውስ የቆየ ነው። እሱ ጦርነት ደግሞ እንዴ ይታደሳል እንዴ? በቃ ተጣር፣ በቃ ወፍ የለም እኮ እንዴ እስካሁን ተጣርታኛለች። እግዚአብሔር እኔ ቅርታ ከፈለገ ይጠይቃታል። ረ አላወቀችም። ሩቢት በመጃሪያ እግዚአብሔር ሊቀታ ጠይቃታለሁ። እኔ እኔ እኮ ሴጣን ነኝ። ይህ የለንደን መንገድ የለንደን ሴጣን እኮ ነው እንጂ ምን አረገችኝችን የመሰለች ልጃውን

እግዚአብሔርን ቅጣት ካለው ሁሉ ቀጣለው። በቃ በጣም ይቅርታ አድርጊልኝ ቢያት፣ እግዚአብሔርን እኔ በቃ አለኛ ስሎ ነው። በዛ ወቅቱ ሚላ ስላናደደኝ ያለው ነገር ስለተፈጠረ ነው። እግዚአብሔርን እኔ የምጠላው ሰው የለም። መዳን ያለምን፣ ሶሪ ቢያት፣ በቃ እኔ ሶሪ እላታለሁ። እግዚአብሔርን ስለተፈጠረው ሁሉ ይቅርታ። በቃ የቲክቶክ እንትን ነው እንጂ ምን አረገችኝ? እኔ የምጠላት ምንድነ ሰውዬ የሚሆነው ጥቁሩ አርካርስ እና አያችሁ አያችሁ። ግን አውቀው እንደሚጣሉ ሰው እንዲሰበሰብላቸው አሁን ቤታዮ ገብታ ሳለ ሁለት ሺ አንድ መቶ ሰው ነበረ። ከዛ ሮማን ስትገባ ማለት ነው ባንዴ ባንዴ ሶስት ሺ አምስት መቶ ምናምን ሰው ነበር የነበረው። እውነት አይገርማችሁም እግዚኦ እግዚኦ እግዚኦ ጉድ እኮ ነው እና ወዶቼ ዩቱብ ክፈቱ ዩቱብ ክፈቱ እህቶቼ እግዚአብሔርን ያው ለምን ለዋይፋይ ለምናምን ስለማንከፍል ዩቱብ ከፍታችሁ ሸቅሉባቸው እናንተም የሚሰሩትን ቪዲዮ እንደዚህ እየቆራረጣችሁ ልክ እኔ እንደምጭ ነው እያደረጋችሁ ጫ ነው እውነት እዛ ዝም ብላችሁ ሼር ላይክ ታብታ ምናምን ከምታደርጉ አምጥታቸው ወደ የቶባችሁ ጫኑ፣ ስሩ። እግዚአብሔርን እነሱ እንደሚቀልዱብን እኛም ደግሞ እንቀልድባቸው፣ እንስራባቸው። ምን ያመጣሉ? እውነት እና የቲክቶክ ማህበረሰብ አሁን ሮማን ከዲቦራ ጋር ተጣልታለች። ቆይቷል እኮ ግን ሮሚ ሮ በነገራችን ላይ ሮማን ትረሳለች፣ ትንሽ ቆይቷ ትረሳለች። የማትረሳው ዮኒ ማኛ ሲናገራት እና ጂጂ ስትናገራት የሁለቱን ንግግር ቤት አሉ ሌላ ትግስት ታዋቂ ታዋቂ እንጂ ብዙም ቂም አትይዝም። የዮኒ ማኛና ብሶ ቂም ትይዛለች በጣም ማለት ነው። ወይኔ በጣም ነው የምትናገረው፣ ስትናገረው አትረሳምም ቶሎ። እና በቃ መታረቅ መጣላት፣ በቃ ጌም ይጫወቱብናል። ታብታብ አድርጉ ብለው ይሳደባሉ፣ ይጮኋሉ። እንዴት እንዴት እንዳጠገብናቸው አያችሁ ግን ውዶች እያያችሁን አይደለም ለማንኛውም ሰብስክራይብ ማድረግ እንዳትረሱ አበረታቱኝ ሀገሬ በቅርቡ እገባለሁኝ ሀገራችንን አሳያችኋለሁ ከእህቴ ጋራ ነው የምንሰራው በነገራችን ላይ የእህቴ ዩቱብ አላት እህቴ ኮሜንት ከታች ኮሜንት መስጫወ ጋር ሊንክ አስቀምጣለሁ እየገባችሁ ሰብስክራይብ አድርጉልኝ ከዛ ሀገራችን ገብተን ዩቱብ እንሰራለን ብለን እቅድ ይዘናል እናንተ ደግሞ እንደምታበረታቱኝ ተስፋ አደርጋለሁ እግዚአብሔርን ይለፍልን እስኪ እውነት ብዙ ነገር ነው አሉ፣ ብዙ ብር ነው አሉ የሚገኘው በዩቲዩብ። እስኪ እንቅመሰው እውነት ብዙ ነው ወይስ ትንሽ ነው የሚለውን ማለት ነው። እና ወዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በቃ ሰሞኑን ምንድን ነው ሰብስክራይብ አድርጉ ሰብስክራይብ አድርጉ ላሉ በየቪዲዮ መሀል ማለት ነው እና በጣም ብዙ ብዙ ልጆች ሰብስክራይብ አድርጋችሁኛል እና አመሰግናለሁ። እግዚአብሔር ይስጥልኝ። የእኔ መልክ የእኔ ቀናዎች የኔ ቅኖዎች እና እግዚአብሔር ያክብርልኝ ይላችኋለሁ፣ ውዶቼ ያው ሁሌም እንደምለው የቪዲዮ መጨረሻ ላይ እንደምለው እግዚአብሔር ሀገራችንን ሰላም ያድርግልን። እውነት ያው ከኢትዮጵያ ውጭ ያለ ነው በሙሉ በሰላም ወደ ሀገራችን እንድንገባ ቸሩ መድኃኒዓለም ይርዳን፣ እግዚአብሔር ይርዳን። ዋናው ደግሞ ሀገር ሰላም ሲሆን ነው እና ሀገራችንን ሰላም ያድርግልን፣ እድሜና ጤና ይስጠን በሰላም ከቤተሰቦቻችን ጋር ለመገናኘት ያብቃን። እላችኋለሁ ውዶች፣ አሜን አሜን አሜን አሜን እያላችሁ ጻፉ። ችግር የለውም። አሜን ብላችሁ ኮሜንት ላይ ባትጽፉ እንኳን በውስጣችሁ አሜን በሉ። አፍ አውጥታችሁ አሜን ባትል እንኳን በውስጣችሁ አሜን አሜን በሉ። በቃ አስቡት ብቻ አሜን የሚለውን እና ይሄን ይመስላል ውዶቼ። ዛሬ ከተመቸኝ ዛሬ ከተመቸኝ ዳቦ ጋግራለሁ። ቆንጆ ዳቦ ከዛ እሱንም ደግሞ ቪዲዮ ሰርች ለቅላችኋለሁ። ያው ዳቦ ማይጋግር ሴት የማይችል ሴት አለ ብዬ አላስብም፣ ግን እንዲሁ ዝም ብዬ እኔ ለቀዋለሁ ቪዲዮውን። ከተመቻችሁ ላይክ ሼር ታደርጋላችሁ፣ ሰብስክራይብ ታደርጋላችሁ። ካልተመቻችሁም ደግሞ አይታችሁ ዝም ብላችሁ ትወጣላችሁ፣ ችግር የለውም። ለማንኛውም ወዶቼ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ ስለምታበረታቱኝ። መልካም ቀን ይሁንላችሁ። ከተመቸኝ ማታ በሌላ ቪዲዮ እመጣለሁኝ። ካልተመቼን ደግሞ ነገ ቪዲዮ እሰራለሁ። ነገ ጠዋት ማለት ነው። በቃ በዚህ ሰዓት በዚህ ሰዓት ነው የምነሳው ከእንቅልፌ በተነሳው ሰዓት ቪዲዮ እሰራለሁ ማለት ነው። እንደዚህ ቲክቶክ መንደር ዞር ዞር ስል እንደዚህ አይነት አጀንዳ ካገኙ አመጣላችኋለሁ። ቲክቶክ የሌላችሁ ልጆች ስላላችሁ ነው። በነገራችን ላይ ቲክቶክ የሌላቸው ልጆች አሉ። ስለዚህ ቪዲዮ የሚያዩት የቲክቶኩን ማህበረሰብ የሚያዩት ዩቱብ ላይ ስለሆነ ዩቱብ ላይ ጭንላችኋለሁ ማለት ነው። እና በጣም ነው የምወዳችሁ የማከብራችሁ። መልካም ቀን መልካም ምሽት ይሁንላችሁ። ባይ ባይ።